ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። ፕሬዚዳንት ታየ አጽቀ ስላሴ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳደር አረጋ ከበደ፣ ሚኒስትሮችና ሌሎች ከፍተኛ የመንግስት ስራ ኃላፊዎች በባህር ዳር ከተማ የተለያዩ የልማት ስራዎችን ጎበኙ። የፌዴራል መንግስቱ ከፍተኛ የስራ ኃላፊዎች ባህር ዳር ከተማ ሲደርሱ የክልሉ እና የባህር ዳር ከተማ አስተዳደር ከፍተኛ የስራ ኃላፊዎች፣ የከተማ ሃይማኖት አባቶች፣ የአገር ሽማግሌዎች፣ ወጣቶችና ሌሎች ነዋሪዎች ደማቅ አቀባበል አድርገውላቸዋል። መሪዎቹ በጣና ሀይቅ ላይ በግንባታ ላይ የሚገኘውን ጣና ማሪና ሪዞርት፣ አዲሱ የአባ ድልድይ፣ በባህር ዳር ዓለም አቀፍ ስቴዲየም ግንባታን፣ የከተማዋን የኮሪደር ልማት የስራ ሂደትና ሌሎችንም የልማት እንቅስቃሴዎች ተዘዋውሮ ተመልክተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ስለ ጉብኝቱ በሰጡት አስተያየት ባህር ዳር ተፈጥሮና የሰው ጥጠብ የተሰናኙባት ከተማ መሆኗን ገልጸዋል። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ጉባኤ እንደምታስተናገድ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እንደ አውሮፓውያን አቆጣጠር ከመስከረም 8 እስከ 10 ቀን 2025 የሚካሄደው ሁለተኛው የአፍሪካ የአየር ንብረት ጉባኤ ከሕብረቱ ጋር በመተባበር እንደምታስተናገድ ገልጸዋል። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው በአጋሩስ ጽሑፍ ምድረ ቀደም ኢትዮጵያ የምታስተናግደው ጉባኤ ትኩረቱ በአረንጓዴ ውይይቶችና ተግባራት ላይ እንደሚያደርግ አስታውቀዋል። ጉባኤው ለአፍሪካ የአየር ንብረት ስትራቴጂ ቁልፍ የሆኑ በተፈጥሮ ላይ የተመሰረቱ መፍትሄ የሚተዋወቁበት መሆኑን አስረድተዋል። በተጨማሪም ጉባኤው አፍሪካን መልሶ አረንጓዴ የማድረግና የአህጉራቱን አንድነት የማጠናከር ዓላማ የሚያራምድ መሆኑን አመለክተዋል። የክረምቱ የአረንጓዴ አሻራ መራገሯን እየጀመረች ያለችው ኢትዮጵያ ለዚሁ እያደረገችው ዝግጅት ለተግባራዊ የአየር ንብረት ለውጥ መፍትሄ ያላትን ቁርጠኝነት የሚያንጸባርቅ ነው ብለዋል። የኢትዮጵያ የጉባኤ ተሳታፊ እንግዶቿን ለመቀበል ዝግጁ መሆኗን ጠቅላይ ሚኒስትሩ አስታውቀዋል። የውጭ ዜጎች የማይንቀሳቀስ ንብረት ባለ ይዞታ መሆን የሚችሉበት ረቂቅ አዋጁ ቢጸድቅ በኢትዮጵያ የውጭ ካፒታል እንደሚያደግ ተገለጸ። በረቂቅ አዋጁ ላይ በተወካዮች ምክር ቤት የፍትህ ሚኒስቴርና የከተማና መሰረተ ልማት ሚኒስቴር አመራሮች በተገኙበት ውይይት ተካሂዷል። ረቂቅ አዋጁ ጸድጎ ሲተገበር የመኖሪያ ቤት ችግርን በማቃለል የጎላ ሚና እንደሚኖረው በውይይቱ ተነስቷል። በህገ መንግስት ትርጉምና ውሳኔ አፈጻጸም ዙሪያ የሚታዩ ክፍተቶች መፍታት የዜጎች መብት ለማስከበር ሚና እንደሚኖረው የፌዴሬሽን ምክር ቤት ገለጸ። በህገ መንግስት ትርጉምና ውሳኔ አፈጻጸም ላይ በፌዴራሊዝም ስራ ዙሪያ ከፍትህ አካላት ጋር የውይይት መድረክ በአዳማ ከተማ ተካሂዷል። የፌዴሬሽን ምክር ቤት ጽፈት ቤት ከህገ መንግስትና ፌዴራሊዝም አስተምሮ ማዕከል ጋር በትብብር እየተዘጋጀ መሆኑን ተገልጿል። በፌዴሬሽን ምክር ቤት የህገ መንግስት ትርጉምና የህጎች ህገ መንግስታዊነት ክትትል ቋሚ ኮሚቴ ጸሐፊ ወዘረ ፍራፍሬወት ዱባሌ የህገ መንግስት ትርጉም በኢትዮጵያ የሚል ጽሑፍ ቀርቧል። ህገ መንግስት የመተርጎም ስልጣን ለፌዴሬሽን ምክር ቤት የሰጠተ ስልጣን መሆኑን የገለጹት ወይዘሮ ፍሬወት የህገ መንግስት ትርጎት ዲሞክራሲን በማጎልበትና የህግ የበላይነት በማስከበር ጥወልነት ለማረጋገጥ ጠቃሚታው የላቀ መሆኑን ገልጸዋል። የህገ መንግስትና ፌዴራሊዝም አስተባብሮ ማዕከል ዋና ዳይሬክተር ዶክተር ሀይለስዩ ታዬ ህብረ ብሔራዊ የፌዴራል ስርዓት ግንባታና የዳኝነት አካሉ ሚና በሚል ጽሑፍ አቅርባ ነው። በመጨረሻም ሁለተኛው የአፍሪካ የአየር ንብረት ጉባኤ እንደ አውሮፓውያን አቆጣጠር ከመስከረም 8 እስከ 10 2025 በአዲስ ዓለም አቀፍ ኮንቬንሽን ማዕከል ልካሄድ ነው። ጉባኤው የኢትዮጵያ መንግስት ከአፍሪካ ህብረት ጋር በጋራ ዘጋጅቷል። ጉባኤውን አስመልክቶ የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋና የአፍሪካ ህብረት ኮሚሽን የግብርና የገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ አየር ኮሚሽነር ሞሰስ ብላክቲ የመገናኛ ብዙኃን መግለጫ ሰጥተዋል። የፕላን እና ልማት ሚኒስቴር ዶክተር ፍጹም አሰፋ ኢትዮጵያ የአየር ንብረት ተጽዕኖን ለመከላከል ባላት ቁርጠኝነት ጉባኤውን እንድታስተናግድ መመረጧን ጠቅሷል። ሀገሪቱ የአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በአስር ዓመቱ መሪ የልማት እቅዷ አካታ እየሰራች ነው ብሏል። ጉባኤው የአየር ንብረት ለውጥ እያስከተለ ላሉ ጉዳት ተፈጥሯዊ መፍትሄ ለማፈላለግ ያግዛል ብለዋል። ኢትዮጵያ በአረንጓዴ አሻራ እያከናወንቻሌን ተግባር በጉባኤው ተቀርባለች ብለዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።